ሰላም ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዝት ብዝትዝት ሲበልላለው። ሙስሊምም ክርስቲያንም የምጾሙ እግዚአብሔር አምላክ ጾማችሁን የፍቅር የደስታ የሰላም ያደርግላችሁ፣ ከክፉ ነገር ይጠብቃችሁ። እንደዚሁም የማንጾመው ደግሞ እግዚአብሔር አምላክ ልቦና ሰጥቶን ማስተዋልን ሰጥቶን ለሀገራችን አፈር አብቅቶ ለንስሐ ሞትና ለስጋና ደሙ ያብቃን እላለሁኝ። በዚህ በመቀጠል ሄልሻን ማለት ሄልሻ የጠፍታለች ብላችሁ የምትጨነቁ ያሰባችሁ ሰዎች ሄልሻ በጣም ደህና ነች። እንደ እግዚአብሔር ፍቃድ ከሆነ በዚህ ሳምንት ውስጥ በአዲስ ስራ ብቅ ጥልቅ ትላለች፣ ፍክት ብላ አዲስ ሰው ሆና ትመጣለች እና ደህና ነች። በዚህ ሳምንት ውስጥ ጠብቋት ማለት ነው። አዲሷ ሄሏ ሄልዬ ጠንካራ ለስራ ቆራጥ ለዓላማዋ ቆራጥ እና ብቅ ጥልቅ ትላለች እና ሰላም ነች፣ እንዳታስቡ። በዚህ ሳምንት ውስጥ ጠብቋት ማለት ነው። ሌላ ደግሞ ትላንትና ጥሌ ቪዲዮ ለቆ ነበር እና በጣም ውስጡ አዝኖ ነበር የለቀቀው ምክንያቱም በገዛ ጓደኛው ሪፖርት ዩቲዩቡ ላይ ስለተደረገበት ማለት ነው። አንዳንድ ጊዜ እግዚአብሔርን ነው የምላችው። አንዳንድ ጓደኞች የሰውን እድገት የማይወዱ አሉ እና ሰው ሰው እንዲያድግ የማይፈልጉ አሉ። ማለት ያ ሰው የእነሱን ደስታ ይፈልጋል እና ያ ሰው የእነሱን ደስታ እየፈለገ አንዳንዶቹ ደግሞ የእሱን ደስታ፣ የእሱን እድገት የማይፈልጉ አሉ እና በጣም ነው የሚገርመው። እግዚአብሔርን ከምንም በላይ የሚወደው የሚያከብረው ከብሩት ሰው እንዲ ሲያጠቃ በጣም ነው የሚገርመው። ለማንኛውም ጥልዬ በርታ፣ ጠንክን። አንዳንድ ጊዜ ፈተናዎች ሲገጥሙ ለመልካም ነው። አንተ በመልካም ነው ያሰብከው። እንዴ ፎቶ እኮ አንተ ብቻ አይደለም ዓለም እንዳለ ዩቲዩበሮች እኮ የሰው ፎቶ እየለጠፉ ነው ዩቲዩበር የሚሰሩት። ስለዚህ አንተ ደግሞ እንዳትሰራ የተደረክበት ምክንያት ገርሞኛል። ማለት ማንኛውም ዩቲዩበር የፈለግነውን ፎቶ ለጥፍ ለጥፈን ብንሰራ ምንም ነገር አይናገሩም፣ እና እኔ በጣም ነው ይገረመኝ። አይደለም እኮ እንዳልክ እኮ ቢችል እኮ ጓደኛዬ አንተ ብቻ ይለፍልህ እንጂ ፎቶዬን ለጥፍ ብቻ አንተ ትልቅ ደረጃ ድረስልኝ ብሎ ነበረ ከአንተ ጎን ለመቆም የሚበቃው የእነሱን እርቅ ነው እርቅ ልታስታርቃቸው፣ ሰላም እንዲሆኑ በፍቅር እንዲኖሩ መልካም ነገርን እያሰብክ፣ እሱ ግን እንዲህ በተንኮል ማሰቡ እግዚአብሔርም በጣም ነው የሚገርመው ማለት ነው። ማንም ሰው በዚህ አይጠብቀውም። ይሄን ያህል ለሰው ክፋት ማሰብ ጥሩ አይደለም። እውነቴን ነው የምልህ እንዴ። እሱ እኮ ቢቻለው ኑሮ ዩቲዩብ ከፍቶ ላንተ አይ ወንድሜ፣ በእንደዚህ እኮ ብትሰራ እንደዚህ ደረጃ ትደርሳለ ማለት ነው የነበረበት። ገና ለገና ከፍተህ ይበልጠኛል በማለት ይህን ያህል በቀል መዘጋጀት በጣም ነው የሚገርመው። እንዴ ነው ሰው ለጓደኛው ይህን ያህል እንጀራውን ለመዝጋት የሚሯሯጠው? ለማንኛውም ልቦና ይስጥ። ግን ትልቅ ደረጃ ደርሶ ለአይንህ ለማየት ያበቋል። እግዚአብሔር ምንም የሚሳነው ነገር የለም። በእውነት ነው እምላችሁ። ምክንያቱም ያንተን ደግነት የአንተን መልካምነት ነው እያወራ እድሜ ልኩን የኖረው። አንተንና ሄሉን ለማስታረቅ ያልገባበት ምስዋት የለም። እና በአንተ ስም እንኳን ወቀሳ ከኛ ስድብ ሁሉ ነው የገጠመው። ገባክ? በጣም ከጎንህ የሚቆም ሰው ነበረ እንዳልክ ብታቅ ኖሮ ማለት ነው። ለማንኛውም ጥልዬ እግዚአብሔር ይመስገን ጠንካራ ሚስት አለችክ። ደስ የምትል ትህትናዋ በቃ እንዲ ስናያት የምትፈቀር ሚስትን ያለችክ እና እግዚአብሔር አምላክ በጸጋ በበረከት እቅፍ ድግፍ አርግቶ ሚስትህንም አንተንም ልጅህንም ይጠብቅል። የንጹሆች አምላክ ከክፉ ነገር ይጠብቅ። በአንድ እግርህ ጠንክረህ መቆም ይኖርብሃል። ጥሌ ጠላቶችን ማሳፈር ይኖርብሃል። ሁሉ ለበጎ ነው። እኛ ደግሞ ከጎንክ ነን፣ ከጎንክ አለን። ሼር እናደርግልሃለን፣ ኮፕሊክ እንዳደርግልሃለን። የፈለግከውን ነገር ጠይቀን፣ እኛ ከጎንህ አለን ማለት ነው። ያንተን እድገት የሚፈልጉ ትልቅ ደረጃ እንድትደርስ የሚፈልጉ ብዙ ሰዎች አሉ። ስለዚህ ይሄ ተደረገ ብለህ ራስን እንዳትጥል ወድቅ ያለው እንዳትል፣ ጠንካራ ሁነ። አንተ ደግሞ ጀግና ነ መስራት የምትችል ሰው ነክ እና ጠንክር። ኃይለኛ፣ ጠንካራ ሚስት ደግሞ እግዚአብሔር ይመስገን የምትመክር የምትገጽጽ ሚስት አለችክ። ሚስትክ ለአንተ ወርቅክና እንቁክ ነች። ጓደኛ ራሱ አያስፈልግም። በህይወትክ ውስጥ ትምህርት መውሰድ አለብህ ማለት መልካም ጓደኛ ያልካቸው ውድቀትህን ነው እየተመኙ ያሉት። እና ሚስትህን ጓደኛ አድርጋት። ሁለታችሁ ከሰራችሁ ትልቅ ደረጃ ነው የምትደርሱት። እኛም ደግሞ በምንችለው ኮፕሊንክ ሼር እናደርግልሃለን። ጥልዬ ተስፋ እንዳትቆርጥ፣ እንወድሃለን። አንተን እንደዚህ የጎዳክ ሄሉማ በዚህ አይነት ስንት ነገር ትችላለች። በስመ አብ ወልድ ዋይ ስንት በደል ችላለች ማለት ነው። በዚህ አይነት ለአንተ ያልሆነ ለአንተ ለምትወደው ለምትንሰፈስፈው፣ ከልጅነት ጀምራችሁ አብራችሁ ትምህርት ቤት ለተማራችሁት ለአንተ ያልሆነ ሄሊሻማ ስንቱን ጉድ በዚህ አይነት ችላለች። እግዚአብሔር ይመስገን። ሁሉንም ነገር እግዚአብሔር ለበጎ አደረገው። ማለት አንዳንድ ጊዜ የማይጠቅም ሰው ከሆነ እግዚአብሔር አምላክ በሆነ ነገር ይገላግላቸዋልና፣ እሷ በእርግጥ የሱን ክፉ የእሱን እንትን ምን አንድ ቀን እንኳን በስተት ተናግራ አታቅም። በስተት እሱ ግን ሚሊየን ጊዜ ነው ወጥቶ ሲለፈልፍ የነበረው። ከመለፍለፍም ለደወለለት ሁሉ ሲቲም ቦቆቦቅ የነበረው ማለት ነው። መታገስን የመሰለ ነገር የለም በሕይወታችሁ። ግን አንተም ሆንክ ሄሉ ትልቅ ትምህርትን ነው የወሰዳችሁት። የጓደኛን ጥግ አይታችሁበታል ብዬ ነው የማስበው። እኛ ከገውንክ ነግ በርታለን። ጥሌ እንወድሃለን፣ እናከብረሃለን። ብዙ ዩቲዩበሮች ይወዱሃል ያከብሩ ብዙ ዩቲዩበሮች ይወዱሃል፣ ያከብሩሃል፣ ሼርም ያደርጉልሃል። እሺ ጥሌ እኛ ከጎን ንክንን ለማለት ለማለስ ነው የምፈልገው። ሄልሻ ግን እግዚአብሔር ይመስገን ሁሉ ለበጎ አደረገላት። ለመልካም ነው በሆዱ ለካ ብዙ ነገር እንችላለች። እኔ በጣም ደግሞ የገረመኝ ማለት ነው ፎቶ አትለጥፍ፣ በእኔ ፎቶ አትስራ እንዴ! በነ አብርሽ ፎቶ ስንቱ ህዝብ እየሰራ አይደለ? እንዲህ በትልልቅ ፔጆች በነ ሩታ በነ ምን ለዛውም ቲክቶክ ላይ እየተዘቀዘቁ እየተረገጡ እየተሰደቡ እንዴ እንዳልክ እኮ እኛ ለእሱ እኮ እግዚአብሔርን ለሱ እኮ ቤተ መቅደሱ እኮ ነን። እኛ እንዳልክ እኮ በቲክቶክ ላይ አልተሰደበም አልተረገጠም። ከጥፋቱ እንዲመለስ ነው እየመከር ነው ያለ ነው እንጂ እንደ ሌላዎች ግሩፕ እንደነ አብርሽ እንደነ ፍቅር ግሩፕ ቢሆን ኑሮ በዚህን ሰዓት እንዳልክ አልነበረም። እውነቴን ነው እንዴ ምክንያቱም የነ ፍቅር የነ ጠንካራ ማንም እነሱን የነካላቸው አለቀላቸው። ገባክ እንዳልክ ግን አንተ ከኛ ጋር ስለምትስቅ ስለምትጫወት፣ ወይንም ባለፈው በሰራኸው ቪዲዮ ተቃጥሎ ሊሆን ይችላል። ለምን እነሱን አመሰገንክም ብሎክም ሊሆን ይችላል የተናደደብ ማለት ነው። እኛ ግን ለእሱ ክፎች አይደለንም። ከስህተቱ እንዲታረም እንዲመለስ ነው እንጂ እንደ ሌላዎች ግሩፖችማ ቢሆን በስማአሙል ጭር ፈንድቶ ነበረ። ግን አደለንም፣ ከስህተቱ እንዲ እሱ ቢቻለው እኮ እኛን እንደንቁላል ተንከባክቦ ነበረ መያዝ የሚችለው ግን አልሆነለትም። እንደዚህ አይነት እድል መቼም አያገኝም፣ የሰው ፍቅር የሚሰጠው ጥልዬ በርታ፣ ጠንክር። ደግሞ ከሄሉ ጋር አንድ ላይ ሰርታችሁ አንድ ላይ ቪዲዮ ሰርታችሁ ለማየት እንፈልጋለን ማለት ነው ጥሌ ሄልሻ ከጎን ካለች ታበረታታለች። አደለም አንተን ይቅርና ለስንት ዩቲዩበር የተረፈች ጀግና ነች። የሰውን ውድቀት የማትፈልግ ጀግና ህታለች እሷም ሆኑ ወንድሞቿ ለስንት ደሃ ድሃ የደረሱ ዩቲዩበር እንዲከፍቱ የአበረታቱ ቤተሰብ የተከበሩ በእግዚአብሔር የእግዚአብሔር ቸርነት የሞላባቸው ምርጥ ቤተሰብ ሄልሻ አለች። የሚቸግርህን ነገር ዩቱብ ላይ ምን ማድረግ እንዳለብህ ነገር ደውልላት፣ እሷ ሁሉም መንገድ ታሳይሃለች ማለት ነው። ስለዚህ ከሄሉሻ ጋር አንድ ላይ ብትሰሩ ደግሞ የሄሉ ፎቶ ያለበት ሁሉ ዩቱበሮች እንዳሉ ህዝብ የሚያዩ ሄሉ የተለጠፈበት ቦታ ሁሉ በጣም ቪዮ አለው በጣም ነው የሚታየው ማለት ነው። ስለዚህ በርታልን፣ ጠንክርልን። አንተንም እንወድሃለን፣ ሄልሻንም እንወዳታለን፣ እናከብራታለን። የእኔ እናት መብርሃን ትጠብቃት። ኮፒ ሊንክ ሼር እናደርግላችኋለን። በቲክቶክም እናሳውቃችኋ እናስተዋውቅላችኋለን። ችግር የለውም። እንዳልኬም እግዚአብሔር አምላክ ልቦና ይስጥህ ማስተዋልን ይስጥ፣ ወደ ራስ መንገድ ይምራክ። ጓደኞችን እንደ ራስ ለመውደድ እግዚአብሔር አምላክ ያብቃክ። ይሄንን ነው የምንለው። በሰው ላይ ክፋት ይሄንን ያህልም አትመኝ፣ ጥሩ አይደለም። ለወደፊቱ ማለት ነው። የጓደኞች ደስታ ደስታክ ሊሆን ይገባል። የጓደኝነት ትልቅ ደረጃ መድረስ የራስ እንደ መድረስ ማሰብ ይኖርብሃል። እና በጣም ነው ያዘን ነው። ጥሌ አዝኖ ትላንትና በተናገረው ነገር በጣም ነው ያዘን ነው ስንቱ ቲክቶክ ላይም ዩቲዩበር ላይም እየተዘቀዘቁ እየተሰደቡ አንድ ቀን በስተት እንኳን ክፉ ነገር እንዲያትለጥፉ የመጀመሪያ በፎቶ ያትለጥፍ ብሎ ሪፖርት ሲያደርግ እኔ መጀመሪያ እንዳልክን ስሰማ ነው። ምክንያቱም ስንት አመት በሙሉ በሰው ፎቶ ነው ዩቲዩበሮች እንዳሉ የሚሰሩት ማለት ነው። ለዛውም ለሚወድ፣ ለሚያከብር፣ ለአንተ እድገት ለሚመኝ፣ ለዛውም ለጥሌ እንዳይከፋክ ለሚጣጣር ሰው እንዲህ ማድረግ እግዚአብሔርን በጣም ነው ማዝ ነው። ቢቻል ጥሌ ጋ ደውለ ይቅርታ ጠይቀው። መቼም አንተ ይቅርታ መጠየቅን አትወድም። ቢሆንም አይዘንብ። ጓደኝነት ማለት በቸገረ ጊዜ በቸገረው ጊዜ በሀዘኑም በመከራውም ጊዜ በአንደኛ መልክ መቆም ያለበት እውነተኛ ጓደኛ ነው አንተ ለዛውም የልጅነት ጓደኛሞች በአንድ ትምህርት ቤት እስካሁን ድረስ እንዴት እንደምትዋደዱ እንደምትከባበሩ ነበረ የነገራችሁን ያን ጓደኝነት ምን አደረግከው በጣም ነው እንትን የሚለው ለማንኛውም ወደ ራስ ተመለስ እንዳልክ አንተ ይቅርታ መጠየቅ ሞት ነው ለአንተ። እመብርሃን እንደው የይቅርታ ልብን ትክፈትልህ። በተረፈ አንተ ራስን ወደ ራስ ስትመለስ፣ ወደ ራስ እንትን ስትል፣ ህዝቡ ወደ አንተ ይመለሳል። ግን የይቅርታ ልብ ይኑርክ ነው የምንለው። ጥልዬ እንወድሃለን፣ እናከብርሃለን ከጎንክ ነን ያለነው። ሼርም ኮፒ ሊንክም እናደርግልሃለን። ትልቅ ደረጃ ትደርሳለህ፣ ተስፋ እንዳትቆርጥ። ሚስት ጠንካራ ሚስት አለች። እግዚአብሔር አምላክ ይጠብቅል ይጠብቅል፣ ከክፉ ነገር ሁሉ ይሰውራችሁ። ጠላቶቻችሁን ሁሉ እመብርሃን እቅፍ ድግፍ አድርጋ ጠላቶቻችሁን ሁሉ ታስወግድላችሁ። የሰው ልጅ ከምንም በላይ እድሜና ጤና ትስጣችሁ፣ እድሜና ጤና መድኃኔዓለም ይስጣችሁ። የሰው ልጅ ሰርቶ ሰው ይሆናል። ደግሞ ሰርተክ ጠንካራ ሁነክ ጀግና ሁነክ እንደምናይክ እናውቃለን። ሄልሻ የኔ እናት የኔ ውድ የኔ የኔ መልካም የኔ ርሩ እመብርሃን ቅፍ ድግፍ አድርግታ በዩትዩብ ብቅ ብለሽ ፏ ብለሽ እንድናይሽ ጓክተናል የኔ ፍቅር እና በዚህ ሳምንት ትመጣለች። ሁላችሁንም እንወዳችኋለን እናከብራችኋለን። እንትና ጥሌን አበረታቱት። ኮፕሊንክ አድርጉለት፣ ሼር አድርጉለት፣ ፎሎ አድርጉት። አሳድጉ ትልቅ ደረጃ እናደርሰዋለን። ጥሌን እንዳልክ ደግሞ መብርሃን ልቦና ትስጥ። ሌላ ምንም አንልህም። ያንተን ክፋት አንመኝም አንመኝም በፍጹም ማናችንም የአንተን ክፋት አንመኝም የሚመኝ የለም ነገር ግን ለኦዲየንሶች ክብር ይኑርክ ነው በቃ በተስፋ ስንጠብቅ የነበረውን ልባችንንም የእኛንም የሄሉንም ነው የሰበርከው ነው ህዝብ የተነሳብህ ማለት ነው ስለዚህ አንተ ደግሞ ከህዝብ ጋር ነው እልህ የተጋባኸው ይሄንን እልህ ደግሞ እግዚአብሔር አምላክ ከልብህ ውስጥ ያስወግድልህ ነው የምንለው ሄልሻዬ የኔ እናት የኔ እናት የኔ እናት እንወድሻለን፣ እናከብርሻለን እኛ ከጎንሽ አለንልሽ። በተረፈ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ይጠብቃችሁ፣ ቤተሰቦቻችሁን ከክፉ ነገር ሁሉ ይሰውርላችሁ። ትልቅ ደረጃ እንድረሱ የሰራችሁት ሁሉ እግዚአብሔር አምላክ ይባርክላችሁ፣ በጸጋ በበረከት ይጠብቃችሁ። እወዳችኋለሁ።